የሐረር ግሎባል ኔትወርክ ተከታታዮቻችን፣ የዕለቱም መረጃ ይዘንላችሁ ቀርበናል። አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ በማድረግ አጋርነታችሁን አሳዩ። ከሃይማኖት ተቋማት የሚለቀቁ ከፍተኛ ድምፆችን የሚከለክል አዋጅ እየወጣ እንደሆነ ተገለጸ። መንግሥት ከኢትዮጵያ ንግድ ባንክ የተበደረው አንድ ትሪሊዮን ብር እዳ እንዳልተከፈለ ተገለጸ። በአሜሪካው ፕሬዝዳንት ዶናልድ ትራምፕ ላይ ተቃውሞ ተነሳ። ወደ አዲስ አበባ ሲጓዙ የነበሩ ተጓዦች ታገቱ። የዓለም ክብረ ወሰኑን የጨበጠው ፈንጃምካኙ አይጥና የጆዜ ሞሪኖ ቅጣት የዛሬ መረጃዎቻችን ናቸው። አብራችሁን ቆዩ። mass protests from coast to coast. President ወደ ስልጣን ከመጣው ወዲህ ትልቅ ነው የተባለ የተቋሞ ሰልፍ በአሜሪካ ተደርጓል። የጃቹን አንሱ መሪዎች በ50 የአሜሪካ ግዛቶች በሚገኙ በ1200 አካባቢ ሰልፎች ለማድረግ ነው አስቦ የተደረገው። በቦስተን፣ ቺካጎ፣ ሎስ አንጀለስ፣ ኒውዮርክ እና ዋሽንግተን ዲሲን ጨምሮ በሌሎች ከተሞች በሺዎች የሚቆጠሩ ሰዎች ቅዳሜ ዕለት በተቃውሞ ሰልፎች ላይ ተሳትፈዋል። ተቃዋሚዎቹ ትራምፕ ከማህበራዊ እስከ ኢኮኖሚያዊ ጉዳዮች በሚያራመዱት አጀንዳዎች ላይ ያላቸውን ቅሬታ አንስተዋል። ትራምፕ በአብዛኛዎቹ የዓለም ሀገራት ላይ ታሪፍ እንዲጥሉ ካሳወቁ ከጥቂት ቀናት በኋላ በለንደን፣ ፓሪስ እና በበርሊን ጨምሮ ከአሜሪካ ውጪ ሰልፎች ተካሂደዋል። አንዳንድ የህዝብ አስተያየት ውጤቶች የፕሬዚዳንት ትራምፕ ተቀባይነት በጥቂቱ መቀነሱን አሳይተዋል። በዚህ ሳምንት መጀመሪያ ላይ የተለቀቀው ዋን ሮይተርስ የህዝብ አስተያየት ወደ 43 በመቶ ዝቅ ማለቱንና ይህም ትራምፕ በጥር ወር ሁለተኛ የስልጣን ዘመናቸውን ከጀመሩ ወዲህ ዝቅተኛው ነጥብ መሆኑን አሳይቷል። ጥር ሃያ በዓለ ሲመታቸው ሲደረግ ቁጥሩ 47 በመቶ ነበር። ተመሳሳይ ጥናት እንዳመለከተው 37 በመቶ አሜሪካውያን የኢኮኖሚውን አያያዝ ሲደግፉ፣ 30 በመቶ የሚሆኑት ደግሞ በአሜሪካ ያለውን የኑሮ ውድነት ለመቅረፍ ያላቸውን ስትራቴጂ ደግፈዋል። ከባህር ዳር ተነስተው ወደ አዲስ አበባ ሲጓዙ የነበሩ የአንድ አውቶቡስ ተሳፋሪ መንገደኞች በመንገድ መሃል እንደታገቱ ታውቋል። እገታ የተፈጸመው በኦሮሚያ ክልል ሰሜን ሸዋ ዞን ጎሃጽዮን አካባቢ አቅራቢያ ነው ተብሏል። ታጣቂዎቹ የተኩስ እሩምታ አውቶቡሱ ላይ በመክፈታቸው የተገደሉ መንገደኞች እንዳለ የታወቀ ሲሆን የተረፉትን ይዘው ወደ ጫካ መግባታቸው ታውቋል። ከእገታው ያመለጡ የተወሰኑ ሰዎች አሉ፣ የፌዴራል ፖሊስ ደርሶ ከታጣቂዎች ጋር እየተታኮሱ ነው በማለት አንድ የአካባቢው ምንጭ ለመሰረት ሚዲያ ተናግሯል። ከጎሃ ጽዮንና ቱሉ ሚልኪ ማዕከል አንድ አውቶቢስ ሙሉ ሰው ታፍነው መወሰዳቸውንና በተተኮሰ ጥይትም የተሳፋሪው ሕይወት ማለፉን ተሰምቷል ተብሏል። በተመሳሳይ ከሁለት ሳምንት በፊት በፍቼና ጎሃጽዮን ከተሞች መካከል 58 ዜጎች መታገታቸው ይታወሳል። እነዚህ መንገደኞች ለመልቀቅ መንግስት ኦነግ ሸኔ ብሎ የሚጠራቸው የኦሮሞ ነጻነት ሰራዊት አባላት ለአንድ ታጋጅ እስከ 1.5 ሚሊዮን ብር እየጠየቁ እንደነበር ይታወሳል። ሃይማኖት ተቋማት የሚለቀቁ ድምጾችን ለመቆጣጠር ከተቋማቱ ጋር ንግግሮች እየተደረጉ ነው ተባለ። የአዲስ አበባ ከተማ አስተዳደር ከአካባቢ ጥበቃ ባለስልጣን በተለያዩ ክፍለ ከተሞች በሚገኙ ሃይማኖት ተቋማት ከአቅም በላይ ድምፅ ስናስተውል ሄደን እናስቆማለን ብለዋል። የባለስልጣኑ ዋና ስራ አስኪያጅ አቶ ዲዲ ዲሪባ ከሃይማኖት ተቋማት ጋር በተገናኘ እስካሁን ድምፅን የእምነት ተቋም ውስጥ ገብቶ የመለካት ስራ አለመከናወኑን አንስቶ የድምፅ የድምፅ ብክለትን በሚቀንሱት ከተቋማቱ ጋር ውይይቶች መቀጠላቸውን አስረድተዋል። ስራ አስኪያጁ በተለይም በሃይማኖት ተቋማቱ ላይ የሚለቀቁ ድምጾችን በተቀመጠው 45 ዴቢ ልኬት መሰረት እንዲሆኑ ከእምነት ተቋማቱ መሪዎች ጋር በመነጋገር ምዕመናኖችንም እንዲያሰዱ እንደሚደረግም አንስተዋል። በከተማዋ የድምጽ ብክለትን ለመከላከል እየተሰሩ ያሉ ስራዎች አበረታች ናቸው ያሉት አቶ ዲዳ የአደባባይ ስብከትንም በደንብ መቀነስ እንዳ አልተቻለ ተናግረዋል። በአጠቃላይ የድምፅ ብክለት ከሚፈጥረው መረበሽ በተጨማሪ ብክለቱ የሚስተዋልባቸው ሰዓታት ሰዎች እረፍት በሚያደርጉባቸው ክፍለ ጊዜያት በመሆኑ በጤና ላይ የሚያደርሰው ጉዳትም ከፍ ያለ ሲሆን፣ የድምፅ ብክለትን በሚያስከትሉ ተቋማት ላይ የሚወሰደው እርምጃ እንደሚቀጥልም ስራ አስኪያጁ አንስተዋል። ራሳቸውን ልዩ ሰው ብለው ለዓለም ያስተዋወቁት አነጋጋሪው አሰልጣኝ ጆዜ ሞሪኖ የአሰልጣኝነት ስኬታቸው በብዙዎች የሚቀናበት ነው። ሰውየው በ2004 ፖርቶን እየመሩ የአውሮፓ ሻምፒዮንስ ሊግን በማሸነፍ ነው ራሳቸውን ለገበያ ያቀረቡት። ወዲያው የቼልሲውን የለውጥ አብዮትን የተቀላቀሉት ጆዜ በእንግሊዝ ፕሪምየር ሊግ ከወቅቱ ሀያላን የፈርጉሰን ማንችስተር ዩናይትድና ከቬንገሩ አርሴናል በላይ ለመሆን ጊዜ አልወሰደባቸውም። በመጡበት ዓመትም ቼልሲን የፕሪሚየር ሊጉ አሸናፊ ያደረጉት በቼልሲ በሁለት በተከፈለ ቆይታቸውም ፕሪሚየር ሊጉን ጨምሮ ሌሎች የውስጥ ውድድሮችን በተደጋጋሚ ክለቡን አንግሰዋል። ፖርቱጋላዊ አሰልጣኝ በጣሊያኑ ኢንተር ሚላን የአውሮፓ ሻምፒየንስ ሊግን ጨምሮ ሌሎች ዋንጫዎችንም ማንሳክተዋል። ወደ ስፔን ተጉዘውም በሃያሉ ሪያል ማድሪድ የራሳቸውንም አሻራ አስቀምጠዋል። ወደ እንግሊዝ ተመልሰው ማንችስተር ዩናይትድን በጣሊያንም ሮምን አሰልጥኗል። ሰውየው ካሰለጠኗቸው ክለቦች ከቶተናም ውጪ ዋንጫዎችን ማንሳ መውሳት የቻሉት የውጤት ተምሳሌት ናቸው። ከነዚህ ሁሉ ስኬቶቻቸው በላይ ግን ጆሴ አወዛጋቢ ድርጊቶቻቸውና ንግግሮቻቸው ይቀድማሉ። በእንግሊዝ ፕሪሚየር ሊግ የፈርጉሰንና ቬንገርን የሚዲያ ተፈላጊነት የቀለበሱት ሞሪኒዮ በተለይ ከቬንገር ጋር አንገት ለአንገት እስከ መተናነቅ ደርሰዋል። በተለያዩ ጊዜያትም በቃላት ፈረንሳዊውን በመተቸትም ይታወቃሉ። በስፔን ቆይታቸው ከአሰልጣኝ እስከ ተጫዋችነት ያልተነኮሱት የለም። የባርሴሎና አሰልጣኝ የነበሩት ቲቶ ቪላኖቫን ጆሮ ከመቆንጠጥ እስከ ተጋጣሚ ተጫዋቾች ላይ ታዝሎ መጨፈር ልዩ ሰው ያላደረጉት ልዩ ነገር የለም። ሰውየው ይህንን ድርጊትም በቱርክ ፊነርባቺም እያሳዩት ይገኛሉ። ሞሪኒዮ ቱርክ እግራቸው ሲረግጥም ይሄ መለያ ደሜ ነው ብለው ለሚዲያዎች ርዕስ ሰጡ። ከሳምንታት በፊት በተቀናቃኛቸው ጋላት ሰራይና ፊነርባቺ ጨዋታዎች ላይ ሞሪኒዮ በጋላት ሰራይ ጥቁር ስፖርት ተጫዋቾች ላይ የዘረኝነት ስድብ ሰንዝረዋል ተብለው ተከሰው ነበር። በዚህም ጥፋተኛ ተብለው ቅጣት ጥሎባቸው ነበር። አወዛጋቢነት ምን ላይ ያደረጉት ሞሪኖ አሁንም በአዲስ ክስተት አለምን እያነጋገሩ ነበር። በጋላት ጋላትሰራይና በፊነርባች ጨዋታ ላይ በጨዋታው ላይ ቡድናቸው ሁሌላንድ የተሸነፈበት ጆዜ ሞሪኖ የጋላትሰራዩን አሰልጣኝ ኦካር ብሩስክን አፍንጫውን ጎትተው ሜዳ ላይ በመዘረር ሜዳውን ወደ ጸብ ቀይረውታል። በቱርኩ ዋንጫ ፍጻሜ ከጋላትሰራይ በነበራቸው ያልተገባ ድርጊትም የፈጸሙት አሰልጣኙ የሶስት ጨዋታ ቅጣት ጥሎባቸዋል። የቀድሞው የቼልሲ ማንችስተር ዩናይትድ አሰልጣኝ በተጨማሪም የ59 155 ፓውንድ የገንዘብ ቅጣትም ተጥሎባቸዋል። ሁሌም ብጥብጥ በሚያጣው የኢስታንቡል ደርቢ ፊነርባቺ ሁለት ለአንድ ተሸንፎ ከውድድሩ መሰናበቱ ይታወሳል። በዚህ ጨዋታ ላይም ሁለት የገላት ሰራይና አንድ የፊነርባቼ ተጫዋቾች ቀይ ካርድ መመልከታቸው አይዘነጋም። በካምቦዲያ አንድ አይጥ በርካታ የተቀበሩ ፈንጂዎችን አሽትቶ በማግኘቱና እንዲመክኑ በማገዝ የዓለም ክብረ ወሰንን መጨበጡ ተሰምቷል። ሮኒን የተሰኘው ይህ አይጥ በካምቦዲያ ሰሜናዊ ኬቨር ግዛት ከተሰማራበት ከ2021 ጀምሮ 109 የተቀበሩ ፈንጂዎችንና 15 ሌሎች ገዳይ የሆኑ የጦር መሳሪያ ቅሪቶችን አስሶ ማግኘቱን አፖፖ የተሰኘ የቤልጅየም በጎ አድራጎት ድርጅት ገልጿል። የአምስት ዓመቱ ሮኒን በድርጅቱ ታሪክ ውስጥ እጅግ የተሳካለት የፈንጂ አሳሽ አይጥ ተብሎም ተመርጧል። የእሱ ልዩ ስኬቶች በአይጦች ከተገኙ የተቀበሩ ፈንጂዎች የላቁ በመሆናቸው የጊነስ ወርልድ ክብረ ወሰን እንዲጨብጥ አስችሎታል። እውቅናውን የሰጠው የዓለም ድንቃድንቅ መዝገብ የሮኒንን ህይወት አድን ተግባር የዕለት ተዕለት ሕይወታቸውን በስጋት ለሚያሳልፉ የአካባቢ ሰዎች ታላቅ ለውጥ ያመጣ ነው ሲል አውድሶታል። ካምቦዲያ በ1960ዎቹ እና 1990ዎቹ በዘለቀው የእርስ በርስ ጦርነት ሳቢያ ከፍተኛ ፈንጂዎች የተቀበሩባት ሀገር መሆኗ ይታወቃል። በዚህም ከ1970 ጀምሮ ወደ 20 የሚጠጉ ሰዎች ሕይወታቸውን ያጡ ሲሆን 40 ያህሉ ደግሞ የአካል ጉዳት እንደደረሰባቸው ታውቋል። መንግስት ከኢትዮጵያ ንግድ ባንክ የተበደረው አንድ ትሪሊዮን ብር ዕዳ እንዳለበት ተገለጸ። የኢትዮጵያ ንግድ ባንክ የ2017 የበጀት ዓመት የስምንት ወራት የሥራ ፈጻጸሙን በተመለከተ ለሕዝብ ተወካዮች ምክር ቤት የመንግስት ልማት ድርጅቶች ቋሚ ኮሚቴ ባቀረበው ሪፖርት በአጠቃላይ ካለው የብድር ክምችት 1 ትሪሊዮን ብር ዕዳ የመንግስት መሆኑን አስታውቋል። የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤሳኔ ሳኔ እንደገለጹት የባንኩ የብድር ክምችት 1.3 ትሪሊዮን ብር መድረሱንና ከዚህም መጠን ውስጥ 74 በመቶ ወይም 1 ትሪሊዮን ብር የመንግስት ዕዳ መሆኑን ገልጸዋል። ለፓርላማው የቀረበው የስምንት ወር አፈጻጸም ሪፖርት እንደሚጠቁመው የባንኩ ጠቅላላ የብድርና የቦንድ ክምችት 1.3 ትሪሊዮን በላይ የተሻገረ ሲሆን ከዚህም በላይ ተበዳሪዎች ድርሻ ከ300 ቢሊዮን ብር በላይ በላይ መሆኑን ጠቁመዋል። ንግድ ባንክ ለ16 ባንኮች በ18 በመቶ የወለድ ምጣኔ 95 ቢሊዮን ብር በማበደርና በማስመለስ 239 ሚሊዮን ብር የወለድ ገቢ ማግኘት መቻሉን በሪፖርቱ አሳውቋል። እስካሁን ስትከታተሉት የነበሩት የዕለቱ መረጃዎች ይህን ይመስሉ ነበሩ።